ወይ ደግሞ እናንተ ቤት ወሰደኝ እና አልተቀምጠ እኛ ቤት። አሁን ምን ብዬሽ ነው የምወስድሽ? ጌና ሰዎች ሳያውቁ ሽማግሌ እንትን ሳይባል በስን ዋቀጅ ናት ብለህ አስቀምጠኝ። ዋቀጅ ነው ያመጣሁልሽ ብለህ አስቀምጠኝ። ይህ ነገር አይሆንም አያምርም። ይህ ነገር አያምርም። እኔ እንደ ተነጋገርነው ቀስ በይ እና ተረጋጊ። ያው ችግር ሊኖር ይችላል፣ ግን እሱንም ተቋቁመሽ ስለ ፍቅር ብለሽ ተቋቁመሽ እንትን። አልቀመጥም ከዚህ በኋላ እዚያ ቤት አልቀመጥም። ወይ ብን ብይበት። ምን ያጀ ጠፋ? ኧረ በስመ አብ! አለፈ ነው ወይ? የኔ ሰው እንዴት ነሽ? አማን ነው፣ ተነጋግረናል። እኔም እኮ ነገሩን እኮ አሁን ነገሮችን እያስተካከሉ ባለበት ሰዓት እና እንደዚህ አድርግ እንደዚህ አድርግ ብትይኝ ነው። መለስ መለስ ኳት የኔ ሰው ወይ አንድ ጊዜ ነው የምናገር ያብን ነው። አንድ ጊዜ ነው። ደህና ናት። የሆነ እንትን ነው ልብስ እንትን ብላ ታጎቷ ቤት አመጣው ነው ምንድነው? ታጎቷ ይዘው መጣ ነው ታጎቷ ቤት በሬው እንዳይጠፋ ማለት ነው እንጂ ትራንስፖርት ይዘን ከተማ እንግዲህ እስከዚያ ድረስ ከተማ ሌላ ቦታ ሰነብታሉ። በሮችን ከብቶችን ሸሽጠ ስትመጣ የሆነ ቦታ ትቀጥረኝና አብረን እንሄዳለን። ሰባት ዓመት የታወረ ይበራል።

ተነጋግረን የለ እሱንም እኮ እና በቃ ሳምንት ጠብቃለሁ። ቅዳሜ ተገቢያ ተመመለበኛ መውጫ ጠብቃለሁ። ገቢያ መመልሻለሁ። አንድ ሳምንት ሰው ቤት እኮ ማለት እኮ ከባድ ነገር ነው። አንድ ሳምንት ሙሉ እኮ እቤት ተመልሻል። ገባም ከዚህ በኋላ አንተ ደንቆሮ ነገር ነህ። አባል ሚ ነው አሁን? እዚህ ምን አመጣሁ እኔ? እኮ ለሁለታችን ፍቅር ነው እንጂ አትዘብዝብብኝ። ተዚህ በኋላ ነገር፣ ቅዳሜ በእኛ ቦታ አጠብቅሃለሁ። አደራ እንግዲህ፣ ገትረኝ የእኔ ሰው እንደሱ አይልም። ቆይ እንደሱ አይልም። ዋ

እኔን እኮ አምነሽ ነኝ የመጣሽ፣ ግን እኔም እኮ ተረጋግኝ። ስለዚህ ተቤት በኋላ ቤት ተመልሼ አልገባም። ስንት ዓመት ሙሉ ነው የምነግርሽ። ትንሽ አንድ ሳምንት ቆይ። እንዴት መታገስ? አንድ ሳምንት ብትጠብቂ። ዛሬ አሁን የት ነው? ከተማ ከተማ ከተማ እኮ ባህሪ የሆነ ሀገር እኮ ነው። ከተማ እኮ ዝም ብሎ ባፍ ነው ሲጠሩት ቀላል፣ እንጂ ሲሄዱ እኮ ከባድ ነው። ወሬ፣ ይሄ ለማታለል እኔን አትንገረኝ። ለማባበል አትሞክርም። ለምንድን ነው የምታባብለኝ? የእኔ ሰው ወሬ። የኔ ሰው ኧረ እንዳውም ቤት ልዘግተሽው። የት አባቱ ሀዲያ ነው? የእኔ ሰው ቾት መዳም ልጅ ባይሆን ደው ምሳ ሰርታ እንዳትመጣ ባለ። የኔ ሰው

ከዛሬ ድረስ ስንት ባል እንደ ቅጠል ሲረግፍ፣ ስንት ከተማ ልውሰዳት፣ ስንት አገር ልውሰዳት እያለ ሲረግፍ። አንተ ናምኛ አይደል እዚህ ተጎልቼ እንደ ግቢ ድንገ እየቀረ አሁን ወደ ኋላ ትመለሽ? አሁን ያ ወደ ኋላ መመለስ እመለሳለሁ፣ ታላማረብህ እመለሳለሁ። ወደፊት ምስ ነገር ስላለ የኋላ ስትቴን፣ አሁን ታፊት ትሄዳለሁ። አንተ ናምኝ መከረ ግን ምን እንደዚህ ብሎ ማን መክሮ ላይ ስድ ደርዘይ ዛሬ ሱሪ ባንክ ታውልቁ ማለት ምን ማለት ነው? የኔሰው ብዙ ቀን ተነጋግረናለሁ።

አረ፣ የሚያዋርድህ ነው አረ እንጂ በመንደሩ። አረ፣ የሚያዋርድ ያዋርድ ሆን ነው። ጠፋች እኮ ሄደች እኮ ሄደች እኮ። የቀረ ልብሳለሁ እንጂ በቤቱ። እስኪ ቤቱን ከፍተህው። ፌስታል ሙሉ። ስለማን ነው የምታወራኝ? ፌስታል ሙሉ ፌስታል ሙሉ ልብስ እኮ ነው። የዛ ሄደች የኔ ሰው ጠፋች።

ጓደኛ ነው። አሁን የሱ ጓደኛ ነው። በኋላ ምስክሩን እንደዚሁን እንዳልባል ሁን እንዳል እና የገረመኝ ሳልነግርህ ኮትህን ኮትህን ይዞ እኔ ጋቢውን ጋቢውን ጥለት ወንድም ወንድም እንትን ብዬ ነው። በኋላ ጓደኛ ነው። አረ የሚያስበድብድ ያስበድብድ፣ እንዳትዋረድ ብዬ ነው።

ጆሮ ግን እንደነኝ ሐሙስም ቢሆን መሸጥ፣ እሑድ ተነስተን፣ ከዚያ በኋላ ግን ብን ብዬ ታላመንሽኝ፣ ገዥ አምጭ። በቃ አንቺ ገዥ አምጭ። ምን ታንቺ የበለጠ ደግሞ ምን ታንቺ እንትን ልልብኝ ነው ያቀረጉ ነው ከዚህ በኋላ ቤት፣ አሁን እናንተ ቤት እንሂድና እናንተ ቤት አስቀምጠኝ። ሐሙስ በሬውን ትሸጠዋለህ። በእሑድ ተያይዘን፣ አብዬ ምን ይለኛል? ምንም ይበል እኔ